ለምንድን ነው ጥሌ ያለ መታከት ምጣ የምታገለግለው? ለምንድን ነው መስበክ ስለምወድ ወደ ብቻ አይደለም። መስበክ ኦፍ ኮርስ በጣም ደስተኛ ነኝ። በጣም በምድር ላይ ቀሎኝና ደስ ብሎኝ የምሰራው ስራ ቢኖር እንደዚህ ወንጌል መስበክ ነው። በጣም ደስተኛ ነኝ። የማረገው ነገር ስለምወደው ግን አይደለም። የማረገው እምወደው ሌላም ነገር አለ የማላረገው ሲቪል ነው የተማርኩት። ልወደው እችላለሁ ነው ያው፣ ግን አላረጋ አልሰራ። ለምን ነው የማሰራው? ከህንጻ ሰው መስራት ይቻላል። ለምንድን ነው አንዳንድ ነገር የማታደርገው? እሚበልጣላ ብኩርና ለምንድነው የምትጠብቀው? የዘላለም ክብር አለ። ይሄ ብኩርና ለምንድነው በጌታ ሆናችሁ ብትኖሩት? ኢየሱስ ተመልሶ ስለሚመጣ ወደ አገሬ ስለሚሄድ እምገባበት ከተማ ስላለ። በምድር ላይ ካሉ እምነቶች መካከል ሲቃይ ያለበት እምነት ይሄ እምነት ነው። ተገርፈ አመስግን የምትባልበት እምነት፣ በመከራ መካከል ደስ ይበል የሚባልበት እምነት፣ ጠላት ቀኝም በጥፊት ህመት ግራን ሰጠው የሚል እምነት፣ መልሰ ምታ እማይል ሌላውስ፣ ግደልና ጽደቅ የሚል እኮ ነው የሌለው እምነት በእጅ በፊት መስሎ የታየን ጠራርገ ብላ ኤስ እሚመርጥ በስቃይ በገመድ ላይ እንደ መራመድ የሚያስኬድ እምነት ነው። ምኑ ነው የምትታገሰው? ዘላለማዊ ክብር አለዋ። ኢየሱስ ይመጣላ። ክርስትና እውነት ነው። ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም። ክርስትና ሪል ነው። ኢየሱስ ይመጣል፣ እንሄዳለን። ኢየሱስ ይመጣል፣ እንሄዳለን። ሀገራችን በሰማይ ነው።